አሰላሙ አሌይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሀምድሊላህ። እያላችሁበት ሰላም ሰላም ብያለሁ። አላህ ይጠብቃችሁ። ባላችሁበት ሰላም ሰላም ብያለሁ። ለቤት የአዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ። ኢንሻላህ ዛሬ ደግሞ እንግዲህ ያዳድስ ያው የእጅ ስራ ማለት ነው። ኢንሻላህ አብረን እንሰራ ማለት ነው በትርፍ ጊዜያችን ቤታችን ስንቀመጥ ባላችሁ ሰዓት። የእጅ ስራ እንሰራለን ማለት ነው። ያውኑ እንግዲህ ሰርቻለሁ ማለት ነው። ያው አንዳንዴ ሲመቸኝ ሲመች ስጠሩኝም ትቺ ወሮው እሄዳለሁ ማለት ነው። አይ ኢንሻአላህ ያው በምታለን ሰዓት እንስራ ለቤታችን ማለት ነው። ከምን ገዛ ለቤታችን ይሆናል ማለት ነው። ያው ጥራት ባይኖረውም እንግዲህ ከመግዛት ተርፈናል ማለት ነው። እና ኢንሻአላህ አብራችን ቆዩ ማለት ነው። ኢንሻአላህ አብራ እንተናላለን ማለት ነው። እንሰራለን ማለት ነው። አሁን እኔ ሰርቼ ጨርሼ እየፋጥርኩ ነው ማለት ነው። እዚህ ጋር ማለት ነው። ተባለ ማለት ነው። እና አብረን እንስራ። ሁላችሁም የመጀመሪያ ነው ግን ቪዲዮ ቢስሚላህ። እንዴት ነው የሚያስፈራው? ያስፈራል። ቪዲዮ ወጥቶ ሰው የሚወራ እንዴት አድርጎ ነው የሚወራ? እና የመጀመሪያ ነው ቪዲዮ መውጣት ማለት ነው። ኢንሻአላህ አጣራታችሁ አዲስ ነገር እየመጣለሁ ማለት ነው። ይሻለሁ ያላችሁበት ሁላችንም ሰላም ብያለሁ ማለት ነው። እስኪ እኛ ለምን ያስጠላል? ደስ ካላችሁ ላይክ አድርጉ። ደስ ካላችሁ ትለፈት ማለት ነው። ያ ለለ እና አብረን እንስራ። ያው ብቻዬን ከምሰራ እናንተ ጋር ልስራ ብዬ ነው እኔ። አይመስላችሁም? አብረን እንቋጥር ማለት ነው እና እጅ ሥራ አልታይም መሰለኝ። በጣም ማስገደፍ ያስፈልጋል ተብሎ ጀዋሉ ነው። አብረን እንቋጥር ማለት ነው እና እንዴት ናችሁ? ስራ እንዴት ነው? እንዴት ይዛችኋል? አይ ቅርታ፣ ድምፁ ሙከይፋል ማለት ነው። ያው ካለ ሙከይፍ መቼም በጣም አሁን ሙቀት ጨምሯል ማለት ነው እና መቋጠር ነው ማለት ነው፣ እንቋጠር ማለት ነው። ያው ኢንሻአላህ ሁላችሁም እንግዲህ አሁን ምን ስራ አይዲያ የለም፣ ወሬ አይዲያ ሲኖረን ደግሞ ያው እንመጣለን ማለት ነው። በለዲስ ነገር አሁን ለእለቱ ዛሬ በእጅ ስራ መትናል ማለት ነው። አላችሁ ምታውቁኝ እዚህ ላይ። እንዳስቁብኝ እንግዲህ ነግሬያለሁኝ አላችሁ ሀገር ልጆች አላችሁ እና እንስራ አብረን እንስራ ነው የ ስራ ዳሻ ማለት ነው ትፈልጉ እሰራላችኋለሁ ስሪልኝ ይባሉ ኮሜንት ላይ አስቀምጡልኝ እስኪ ኮመንት የኔን አስተካኪ ይሄ ጥሩ አይደለም የምትሉት እስኪ ኮመንት ጣፉልኝ እሺ ጥሩ አይደለም እንደዚያ አድርጊ አስተካኪ ምትሉ ካላችሁ አስተካክላለሁ እኔ ማለት ነው። እና አረ ለነገሩ ይሄ መቋጠር በጣም አፈጥናለሁ አይደል? በጣም ነው የማፈጥን ማለት ነው። እዚህ ማለት ነው በጣም አረ ነው ማለት ነው እንደ አድርጌ በጣም ነው የሚያሳጥን። አንዴ እንደዛ አደርግና የምጠቀመው ለድምጤ። ይቅርታ ጉንፋን ይዞኛል። ያው በጣም ነው የሚያሳጥን በጣም ነው የሚያሳጥን ማለት እራሱ መጥሮ አንዱ ተጥላች ማለት ነው።

ሰስክራይብ አርጉኝ፣ አዲስ ነው። እስቲ አንድ ሺ ያስገቡኝ። በዚህ አንድ ሺ ያስገቡኝ እስቲ እስቲያ ያለው የእናንተን ግዳፊ ማለት ነው። እስቲምታውቁኝም አታውቁኝም ምታውይ ሁሉ አንድ ሺ ያስገቡ። አያው ለመና ከባር ነው፣ والله ልመና ማለት ነው። አውዚ ቢላ እና ልመና ማለት ነው። አንድ ሺ ያስገቡኝ እስኪ በዚህ ማለት ነው። ኢንሻአላህ እሺ፣ አንድ ሺ ያስገቡ። ሰምታችኋል። السلام عليكم ورحمه الله